ስንት አመት ሆነሽ? ሳውዲ አረቢያ አሁን አምስት አመቴን ጨረስኩ። ስድስተኛው አመቴ። እድሜሽ ስንት ነው? አሁን 28 ወደ 29 የሄድኩ ነው። ጓደኛ በጅተሻል? አይ የለኝም። ባለትዳር ነበርኩኝ አሁን የለኝም? ትዳር ማለት ፈተሽ ነው እሺ? ወይስ ፈታሽ እሱ? አይ አይደለም፣ ባለትዳር ባለትዳርና የአንድ ልጅ እናት ነበርኩ። ከዛ እዚህ ከመጣሁኝ አሁን ተፋተው ማለት ነው። ለምን ፈታሽ? አንድ አንድ ጊዜ ያው ነገሮች አለ መገጣጠም ቢሆንም ርቀት ይመስለኛል ባልሳሳት። እኔ ሳኡዲ ነኝ፣ እሱ ኢትዮጵያ ነው። እንቻው በጣም ቆንጆ በጣም ቆንጆ ልጅ ነሽ። ስንት አመት ሆነች ልጃችሁ? ልጃችን ወንድ ነው። አሁን ሰባት አመቱ እና ወንድ ልጅ ያላችሁ ነው ስምንተኛ ዓመቱን ይዟል። ስምንት ዓመቱ ነው። ማን ጋር ነው የሚኖረው? አባቱ ጋር ነው ወይስ አንችል የሰ ሲኖር የጋራ ነበር የኖሩት አባቱም ጋር ቤች ጋ ቤታችን፣ ጎረቤት ለጎረቤት ነው ያገባሁት። እያሳደገኝን ነው፣ ጎረቤት ነን። ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ፣ እየተማርኩ እያለው ነው ዘጠነኛ ክፍል እያለው ነው ያገባሁት።

አለመግባባት ገንዘብ ሲገኝ አንዳንድ ጊዜ ገንዘብ ምን አለ መሰለክ በድህነት ገንዘብ ስታገኝ አይደለም ገንዘብ ሲገኝ ማለት ምን ያኔ እኔ ያለው ስደት ነኝ እኔ አሁን ላይ በገቢ እኔ በልጣለሁ ከሱ ገብተሃል አሁን ላይ አማራ ክልል ላይ ያው እንግዲህ መስራት የማይቻልም የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም ሸዋንን አጣዬን ካወቀው እንግዲህ አጣዬ ብዙ ጊዜ ተደጋጋሚ የሚከሰትበት ቦታ ነው። የኛ ማጀቴ ደግሞ እንደዛው አንድ ጋ ነው። አጣዬን ሲፈጠር ማጀቴም አብሮ ነው ነገሮች የሚፈጠሩት እና ያው በነገሮች አለ መግባባት የተሰደርኩትም ህይወትን ኑሮን ለማሸነፍ ነው። ስድስት ዓመት አብረን ኖረናል። ልክ ሰባተኛ ዓመታችን ወደፊት ሆኖ ነው ወደዚህ ልጄ ሁለት አመት ከሶስት ወር እያለ ነው ስደት የመጣትን። ከዛ ያው ለቤተሰቦች ቀን ቀን ቤተሰቦች ጋ ይውላል። ለሊት ለሊት አባቱ ጋር። ግራ ገባኝ። አንቺ በኢኮኖሚ ከበለጥሽ አንቻ ረባ ታዲያ እሱ ወይ ከአንቺ በልጦ ምናልባት እንቺን አልጠብቅም ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽው አንቺን ለምንድነው መፍታት የሚፈልገው? አለመግባባት እኔ እንግዲህ እሱን ከሱ በኩል አላውቅም። ገንዘብ አንቺ ልጅ ነበር በቶሎ ቶሎ አንቺ አንቺ ከማለቱ በፊት እኔ የተሰደርኩት ራሱን ችሎ ለአላማ ነው። ግብታ የተሰደርኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። ምንም ባጸረገነት ያኖርልኝ ራሱን በደንብ የሚያስተዳድር በህይወት የለም አባቴ ሁለት አመቱ ካረፈ። ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው ገበሬ ነው ግን እኔ በገዛ ፍቃዴ ስለነበር ያው ተማሪም ስለነበር በገዛ ፍቃዴ ስለነበር ያገባሁት ተወጪው የሚል ሃላፊነት ነበር የተጣለብኝ እነኛ ነገሮች አብረን ሆነን ብዙ ታገልንና ስድስት ዓመት አብረን ኖርን ከዛ ነገሮች ሁሉ የምንለወጣ አልሆን ሲል እንደ ወደ ሳውዲ መጣሁ ልጄም ትቼ ከዛ ያው እየሰራን እንግዲህ ማድረግ ያለብኝ ነገር

እንደምትወጂ አውቄያለሁ ከአይንሽ ሁሉ ትልቁ ደግሞ የሰባት አምስት ስምንት አመት ልጅ አላችሁ። ሁለተኛ በልጅ ልጅ ያገባሽባች። ስለዚህ ስደት ብዙ ነገር ያደርጋል። እውነት ነው፣ መራራቅ ይኖራል። የኢኮኖሚ ችግር ነው፣ ሁሉንም እያሰድ ነው። ስለዚህ እኔ አሁን የምነግርሽ ሌላ ባል እኳ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይህን ማወቅ አለብሽ። ይህን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ አላችሁ። ሶስተኛ መራራቅ ነው የሚያመጣው። ሶስተኛ ደግሞ የኢኮኖሚ ችግር ነው። አሁን ግን እሱም በርትቶ መስራት አለበት፣ አንችም በርትተሽ መስራት አለብሽ። ብዙ አመት ደግሞ እዚያ መቆየት የለብሽ፣ በቀጥታ መመለስ አለብሽ። የተወሰነ ገንዘብ ይዘሽ፣ እንደገና ትዳራቸውን መቀጠል አለባቸው። እኔ እንደዚህ ነው የምመክርሽ። ሌላውን ጓደኛ አባብሎች ሊሆን ይችላል፣ ቆንጆ ስለሆነ ሲደወሉ መቃተው እሱን ያገባሻለሁ፣ እድሜውም ምን ስምንት አመት ሰባት አመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል። ያን በፍጹም እንዳሰነጭ እኔ ግን መማክረሽ ባልሽ ጋር እንደውም አሁን እንደወጣሽ ደዌ ይለት ሞታ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አእምሮን ኮረኮረ አነቃቃኝ ያለ ነገር እኔ ትክክል ነው አንተስ ምታስባለህ? በይ ወዲያውኑ አልቅሶም ይመጣ እኔማ መቼ እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮል እሱም እየሰማ ይሆናል ከታች ወይ ተቆርጦ ይደርሳል። አንዱ መፍታትም የለም። ልጃችሁን ማሳደግ፣ ሌላ ልጅ ማምጣት፣ እንደገና በኢኮኖሚ መጠናከር፣ ሌላም ስራ ደግሞ ከፈለግ ሌላ ሀገር መቀየር። እሱም ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለብሽ። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችሁን አንድ አድርጋችሁ የራሳችሁ ቢዝነስ አረብ አገር ወይ ዱባይ ላይ መክፈት ትችላላችሁ። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይ አይሆንም ካልሽ ደግሞ ምንድነው ማድረግ አልችልም። ምን ይመስልሽ? ምክርህን ያው እቀበላለሁ፣ ምክርህን እቀበላለሁ። ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ። መውጣ ማለት እንደዚህ ግጭት እንዳይመጣ፣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክራለሁ። እኔ ህይወትን ማለት ያው የሚያቆኝ እዚህ ውስጥ ሊኖር ይችላሉ። አሁን እንዳጋጣሚ አጋጣሚ ዝም ብዬ ልጫወት ገብቼ ላይ ብለሽ ሳይህ

ማለፍ የምፈልገው ነገር አንደኛ፣ ምን አለ ምሳሌ፣ በጣም ተቃቀረህ ከልብህ ትቃቀርና አለመጣጣም ይመጣል። ይቅርታ ብያለሁ። የጀመረው እኔ ፀቡ የጀመረው አሁን አይደለም። ግጭት ውስጥ የገባ ነው ዛሬ አይደለም ከመጀመሪያው ገና፣ እሱ ናይ ነው የሚለው ገና እኔ ዝም በነበርኩበት ጊዜ ናይ ባለው ነገር እንኑር ናይ ነው። እኔ ደግሞ ስንኑር እዛ ያሳለፍኳቸው በጣም ብዙ ጠውረዶች አሉ። ገብቷል። ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል። በጣም ከሚባለው በሬ እኔ ራሴን ከማፈቅራት በላይ ራሴን ከምወደው በላይ እኔ ባለቤቴን በጣም አከብረዋለሁ፣ ወደዋለሁ። የህይወቴ መምህር ነው። ብዙ ጠውረድን እያሳየኝ የኔን አስቸጋሪ ጸባይም፣ ሊኖረኝ ይችላል ጥሩ ጸባይ፣ ችሎኝ የኖረ ባለቤቴ ነው። የልጅነቴ ነው። ህይወትን ከሱ ውጭ አላቃት ነው። እስከዚህም አሁን እስካለሁበት እድሜም ድረስ ከሱ ውጭ ህይወትን አልኖርኩበትም አላቀው። እሱም እንደዚያው ነው የሚለኝ ነገር ግን አንዳንድ ጊዜ እምትኖረው አንተ እኮ ህይወት ክናሸንፈ ሆነ ደረጃ ላይ ለመድረስ ነው አይደል እንዴ? እኩል ጊዜ አለህበት ቦታ ላይ አለህበት እድሜ ላይ ትቀመጣለህ አትቀመጥም። እኔ አሁን ዛሬ እዚህ 28 እድሜ ላይ እንደሆንኩኝ አልኖርም ኖር፣ ነገ አርባ ሃምሳ ደርሳለሁ። ስለዚህ የሰው ልጅ ህይወትን ሲኖር፣ ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ፣ ግን ቀስ እያልን ሄድን፣ ልጅ ወለድን፣ እያደገ ነው እና ትናንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ ማጀቴ ግዴታ መኖር ከሌለብህም ሌላ ቦታ እንድትሄድ አድርግ። እዚህ እንዲመጣ ፈለግኩኝ፣ ሳዑዲ እንዲመጣ መኖሪያ ላውጣልህ ናት። እኔ ህገወጥ ነኝ። እኔ የመጣሁት በባህር ነው። እኔ የመጣሁት በባህር ነው። በጣም ብዙ ፈተና ነች። ሁለት ወር ተጉዤ ነው የገባሁት ሳዑዲ ምድር ላይ ታመመኝ። ምክንያቱም የማጠበው ልጄ ነው ትቼ የመጣሁት። ሁለት ዓመት ከሶስት ወሩ ነበር ልጄ እኔም ገና ሃያዎች ውስጥ እየገባሁ ነበር በዛ ጊዜ። ስለዚህ ያ ልጅ ነው ትቼ የመጣሁት። የልጅ ናፍቆታለን፣ የቤተሰብ ናፍቆታለን። ብዙ ነገር ውጣ ውረዶች አሉ፣ ግን እነዛን ሁሉ ችዬ የተሰደድኩት ለአባቴ አይደለም ለባለቤቴ ነው። እኔ በአንድ ነገር አምናለሁ። እኔ ከምስቅ እኔ ከማምር በላይ እሱ አምሮ እሱ በቃ የሆነ ደረጃ ደርሶ ማየት ነበር የምመኘው። በቃ ፍቅር ይሄንን ነው። ከአንተ በኩሎች መስጠት ክና የሚመለከተው ግን ያልፋት ያልሆናልና በቃ ነገር እንዳልሆነ ቁጠር። ከሱ በኩል ነገሮች ሁሉ አዞራቸው። አሁንም ስለ እሱ ክፉ ምንም ነገር ልል አልችልም ግን በባዶ ነው የቀረሁት እኔ አምስት አመት የሰራሁበትን ነገር ሁሉ ሰጥቸዋለሁ። ገንዘብን ሰጥቸዋለሁ። ሁሉ ነገርን ሰጥቸዋለሁ። ከዛ የልጄ ሰባት አመት ነሐሴ አስር ነበረ እና ለሰባት አመቱ ለልደቱ እደርስልሃለሁ ብዬ ቃል ገባሁለት ለልጄ። ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን። ከአርጎ አደረኩኝ ላኩኝና ነሐሴ ላይ ልገባ ፕሮሰስ ጀመርኩ። ከዛ ፕሮሰስ ጀምሬ ልገባ ስነሳ ቤት ውስጥ ቤቱን ፊኒሽንግ ጨርሰው ነበር። ቀለም፣ ኮርኒስ ምናምን በጅብስም ነው የሰራው። በጣም የሚያምር ቤት። ከዛ በኋላ ፊኒሽንግ ጨረሰና አንድ ጥያቄ የጠየኩት በህይወት ላይ ጠይቀው አላውቅም። ገንዘብ የምትሰራው የት ነው? የት ነው የምታመሸው ምናምን በቃ አላውቅም። የጀመርኩት ከሱ ጋር ነው ማምላክ በምታውቀው አሁንም ከሱ ውጭ ህይወትን አላውቃትም። ወንድንም አላውቅም፣ እቅፍንም ቁጣንም መኖርንም የማውቀው እሱን ብቻ ታስራዎቹ ጀምረኝ። ስለዚህ እሱን የማላምንበት ምንም አይነት መንገድ የለኝ፣ በጣም ነው የምወደው። እናትና አባቴን እንኳን የእሱን ያክል አላምናቸውም ማለት በጣም ነው የማምነው፣ ራሴን የማምናትን ያክል። ይሄን ምንም ደብቄው አላውቅም ምንም ምንም በቃ አሁንም እንደዚህ ተጣልተን እንኳን እኔ ሞቼ እሱ ይኑር የሚል ስሜት ነው ያለኝ። ገብተሃል? ፍቅር ራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርም ብቻ ነው የሚፈልገው እና ባጃጅ የገዘውለት በመጣው በዓመት ከምናምን አካባቢ ነው የመጣውበትን እዳ ሳልከፍል ነው ባጃጅ የገዘውለትና በቃ አሁን በባጃጅ እየሰራ ቤቱን ፊኒሺንግ ሰራልሻለሁ አለኝ ማለት ነው። ከዛ አንቺ ለእጅሽ የምይዥውን ይዘሽ ትመጪና ሱቅ ከፍተሽ ትኖር ያልሻል። እየሻልኩት ከዛ ባጃጅ ያዘ። ጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ። ግን ከሱ ጋር ባጃጅ ይገዙ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው ገብተሃል። ከዛ አልጠይቀውም ምን ሰራ በባጃጅ ምን ገበ ያገኘ ምናምን አለለም። ብቻ ከጦርነት መትረፉን ነው የምጠይቀው። እንዴት ናችሁ? ዛሬ ደህና ናችሁ ወይ? ተረፋችሁ? ይሄን ብቻ ሁሌ ሁሌም የምጠይቀውና ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶችን እቃ ይሁን የወንድም እቃ ምናምን በቃ ካርጎ አድርጌያለሁ፣ እዛ ስገባ ኢትዮጵያ እንዳይቸግረኝ ብዬ። ለሱ የሚገባ ሰው ሳገኝ እንኳን ከዚህ ከሳውዲ ወደ ኢትዮጵያ የሚገባ ሳገኝ፣ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር፣ በቃ እሱ አእምሮ እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደታች ልኑር፣ በቃ እኔ ልኑር። ግን ከሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው የምወደው አይደል፣ አባቴ ቢመለስ ከእሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ አየሃት፣ ዛሬ በመድኃኒዓለም ቸርነት ነው እና የምንጠየቅኩት፣ እስኪ ከቻልክ አልኩት፣ ወይ ሶፋ፣ ወይ ፍሪጅ፣ ወይ አልጋ አንድ ነገር ግዛልኝ። ይችን ነው እንግዲህ፣ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ክረምት ላይ ልገባ ቀውን ሁሉ ታርጉ አድርጌ ጠየቅኩት። እጀ ላይ ባዶ ነኝ። አሁን እቃ ስትልቅ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የአራት ወር የአምስት ወር ደሞዝ የሚያዘብኝ የሚያያዘብኝ እቃ ከዛ በኋላ እኔ እጀ ላይ አሁን ብር የለኝም። ምናይ ነው የምትለው? ስለዚህ እኔ ልመጣ። ቤት አለን፣ አንተ ለጅ የምትሰራብ ባጃጅ አለ፣ መሬት አለ ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ ሴት መሆን፣ ሴት መሆን ማለት ወንድ ስለሆንኩ ምናልባት አይገባህም። እኔ አሁን ከአሁን በኋላ ይሄን እድሜን መሆን የምፈልገው የቤት መቤት ሴት የሆነች ሴት፣ ባህሏ ልጆቿን ማኔጅ አድርጋ የምትኖር ሴት፣ ለባህሏ ዘውድ መሆን የምችል ሴት ነው መሆን የምፈልገው። እስከ ዛሬ በጣም ብዙ ውጣ ውረዶችን ስላለፍኩኝ አሁኑ ላይ እንደዚህ አይነት ሴት ነበር የምሆን የምመኝበት ጊዜ ነበር ይሄ። ከዛ ነው ካሁን በኋላ ራስህን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ፣ እኔ ደክሞኛል። በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር ምወደው። እሚያቆኝ ሰዎችም ይኖራሉ እዚህ ማዘቴ ልጆች፣ አባቴን ከኔ በላይ ወደዋሉ አከብረዋሉ። እና የአባቴን መሞት ቅስሜን ሰብሮት ታልፏል። በቃ እንዳልነሳ አድርጉኝ። አልፏል ያባቴ ሞት እና ያለኝ አንተ ነህ አሁን ባሌም ነህ ወንድሜም ነህ ጓደኛዬም ነህ እና በቃ ተረዳኝ፣ ሰው ያስፈልገኛል፣ ተረዳኝ አልኩት። ከዛ እሱ ያፌዝብኝ ያዘ። በቃ እዛ በርገርሽን እየበላሽ እዛ እንደዚህ ይሆንሽ። እኔ ወፍራም ነኝ ከበፊቱን ያው ዛሬም ወፍራም ነኝ፣ አልቀንስም። እግዚአብሔር በቸርነቱ ነው የሰራኝ። እና አንዳንድ ጊዜ በጣም ከምንወደው ሰው ማንጠብቀውን ቃላት ስታገኝ ከዱላ ይበልጥ ይሰብርሃል። ገብቷል? ዱላ ይሻላል፣ እንክትክት አድርጎሃል። ፈልክ ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ከአባቴ ሀዘን ሀዘን ለመውጣት ስል በጣም ደንስ ነበር፣ እጫወታለሁ። ግን ወይ አላለቅስም ብዬ ነበር። ምን ሆኜ ነው? አይዞሽ፣ ከቱ ከራስ ይውጣልሽ በደንብ ተናገረ ሳይ ማልቀስ እንኳን ብዙ ምን እና አንዳንድ ጊዜ እንደዛን አይነት ስሜት በቃ ሰው ሰው ፈልጋለሁ ተረዳኝ አልኩት። ከዛ መጨረሻ ላይ በቃ ቤታችን አሁን ፊኒሺንግ ተሰራ አይደለ ወይ ሶፋ ግዛ፣ ወይ ፍሪጅ ግዛ፣ ወይ ቁም ሳጥን ግዛ፣ ወይ አልጋ ግዛ አልኩት። አራት አማራጭ ሰጣሁት። ቤቱ ፊኒሽንግ ቢጨረሱም የቤት እቃ ያስፈልገዋል እና አንዱን አግዘኝ፣ እጄ ላይ ምንም አይነት ብር የለኝም፣ እቃ ካርጎ አድርጌያለሁ፣ የቤት እቃ የሚያስፈልጉኝን እና አግዘኝ ስለው አንቺ እዛ በወር መቶ ሺ ስልሳ ሺ እየሰራሽ ያላለፈልሽ እኔ ለምን እንደዚህ ትይኛለሽ አለ። ያን ጊዜ የተሰማኝን ስሜት ልነግራት አልችልም። ለምን እንደዚህ ትለኛለስ? ከዛሬ ሰራውን ጠይቄ አላውቅም እኮ። እስከ ስም አጠራሩ እራሱ ቸርነት ነው፣ ስሙ ባለቤቴ ቸርዬ ነው የምለው። ቸርዬ ይናባትለው አሉ። በአባቴ ማንንም አልጠራም ግን በቃ አባቴ ሲሞት እሱን እንደሆነ መከታ አድርጌ የቆጠርኩኝና ቆጠርኩኝ፣ በቃ የተለየ ነገር እንዲረዳኝ ፈለግኩኝ። ከዛ ስለሆነ ያው በቃ በዛ በዛ የተነሳ እኔ ጋይላክሽ ብር እንደውም የሁለት አመት አይሞላም የሶስት አመት አይሞላም ማለት ጀመረ። ኢምፓቲ ሄጂ ፕሮሰስ ጀምሬያለሁ የሚያውቁ ሰዎች ይናገራሉ። እራሱ እኔ ለልጄ የሰባት አመት በጣም ልደርስላት በጣም ብዙ ለፍቼ ነበር። ሞጣ ማለት በቃ ልጄን እመጣለሁ ብዬውም እና አጓጉቻው ፕሮሰስ ጀምር ያሉ ልመጣ ነው እኮ ለምን እንደዚህ ትለኛለሽ? ስለው ሶፋውንም አድርገው ነው እዚህ ስመጭ እጅሽ ላይ በያሹ ብር ትገዥዋለሽ አለ። ማን አልኩት። አሁንም ስመጣ የኔን እጅ ነው የሚጠብቀው። እኔ እኮ እጅ ላይ የለኝም። ያለኝም ካርጓ አድርጋለሽ ነው። በቃ ያን ጊዜ ብርሽን ለማንም እያበላሽ ነው። እኔ ጋር የላክሽው ብር የሶስት አመት አይሞላም የሁለት አመት አይሞላም። በቃ እነኛ ነገሮች ብጥብጥ ብጥ አሉና ቤተሰቤ ጋር ደረሰ ማለት ነው። እኔ በትዳሪ ውስጥ የመጡ ችግሮችን ራሴ እፈታለሁ እንጂ ቤተሰብ ጋር እንዲደርስ አድርጌ አላቅም ነበር። ግን ያ በቃ መጨረሻው ሲደርስ እናቴ ለአባቴ እናቴ ያለች አባቴ ይላ ለእናቴ ነገርኳት። እናቴ ደግሞ በጣም ነበር የምትወደው እሱ በጣም ጎረቤቷ ነው ያሳደገችው ልጇ ነው። ከዛ ጥያቄ ሲቀርብላት ያው ምንም አይነት ገንዘብ የላትም ማለት እግዚአብሔር ይስጠው። እንደውም እሷ ጋ ያለው ብር ይበልጣል። እኔ ጋር የላከችው እኮ አንድ ሚሊዮን አይሞላም ማለ እኔ ጋር የላከችው እኮ አንድ ሚሊዮን አይሞላም። እሷ በወር እኮ የምትሰራው 67 ሺህ ነው። ስለዚህ እኔ እንግዲህ ስልሳ ሰባ ሺህ ብሰራ አስባ መታመም አለ፣ ሳኡዲ ሕገ ወጥነኝ፣ ቤት ኪራይ አለ፣ መታመም አለ፣ የሴቶች የሚያስፈልገኝ አለ። ያያንን እንኳን ሳይደምር እኔ እውነቱን ሁሌ ስለምነግረው ሁለት ሺህ ከሆነ ምሰረው ደመወዝ ሁለት ሺህ ነው ምሰረው፣ ለዋሉ አንድ ሺህ አምስት ከሆነ አንድ ሺህ አምስት ነው ከዛ ሱ ምሰረው በ2005 ነው 2005 ሲባዛ በዚህ በ2 በ5 አመቷ 3 ሚሊዮን ምናም ትሰራለች። እኔ ገይላከችሁ አንድ ሚሊዮን አይሞላም ብሎ ምክንያት አቀረበ። እኔ ስራ ፈትቼ የምቀመጥበትን ቀን ምናም ምናም ሁሉንም ሳያስብ ማለት ነው። እኔ ጋይላከችሁ ይሄ ነው ብሎ ስከዛ ሲል ታውት ነው ያልኳቸው። በህግ መጠየቅ ይችላል ገብተዋል ቤተሰቦቼ፣ ቤተሰብ አለኝ መጠየቅ ይችላሉ። ግን ተውት ነው ያልኳቸው። አሁንም እኔ ገንዘብ ልመና ምናምን አይደለም። ስለዚህ ተውት አልኳቸው። ተጠየቀ ሲጠየቅ የለኝም አለ። ከዛ አይ አሁንም ሰማንያ ላይ ሆኖ አመቴን ሊያስብ ሆነ። ገብተል አመቴን እየደመረ መጣ። ወራቱን እየደመረ መጣ። ከዛ ሰማኔ ከተቀመጠ ያን ነገር አሁንም ሊደምርብኝ ሆነ። ከዛ ሰማኔውን አውርዱልኝ አልኩት። ይፍታኛል ኩኝ ገንዘብ ሽስ ባል ተውት። ሰላም ይስጠው፣ ጤና ይስጠው፣ ፍቅር ይስጠው፣ መብርሃን ተጠብቀው በአሁኑ ጊዜ አሁንም ከምንም በላይ ሰውን እኔ እንድረዳ የሚፈልገው እኔ እዚህ ስደት ነኝ፣ እሱ እዛ ነው። እሱ ይሄን ያደረገበት የራሱ ምክንያት ምናልባት ሊኖረው ይችላል። ገንዘብ የላትም ያለበት ምክንያት የራሱ ሊኖረው ይችላል። ግን አሁንም የሱን ክፉ ማምላክ ለኔ ታድርገው። ክፉን መስማትም ማየትም አልፈልግም፣ በቃ አልፈልግም። ከዛ ያው ታው ታልኳቸው እንግዲህ እስካሁን ድረስ አልተጠየቀም። እኔ በመካከል ልጅህም ብቻ እንዲያገናኘኝ አንድ ጊዜ ለምኛው ነው ነበር ስለም በትግብ ሸኘኝ ጥያቄ አደውልባት። በጣም ያሳዝናል። እንግዲህ የሺ የሺ ሰማ እየሰማችሁ ነው። ብዙ ሰው አሁን ወደ ፖለቲካ እንመለስ። ይሄ ፖለቲካ አይደለም ምናምን የምትሉ ሰዎች አላቸው? ይሄ እኮ ፖለቲካ ያመጣብን ራሱ ይሄ ፖለቲካ ነው። እንጠይቃት ነገር ነበረ። ቤቱ የማን ነው? በማን ስም ነው የተሰራው? ያ ቤትም እኮ አንቺ እየላክሽ ከተሰራ ያንቺም ነው የሚል ጥያቄ መጣለች፣ ልጠይቃት ነበር ይሽ እንኳን ቤቱ ቤቱ የት ነው የተሰራው? እዛው ማጀቴ ማጀቴ ከተማው ነው? አይደለም፣ ከከተማው ትንሽ ዝቅ ይላል። የኛ ወላብዬ ይባላል ቦታው፣ ዝቅ ብሎ ቤተሰብ ጋር። አዎ፣ ቦታው የአያቱ ነው። አያቱ ናቸው የሰጡት። አሃ፣ ቤቱን ግን የሰራሽው አንቺ ነች። የጋራ የጋራ እንበለው የጋራ አይገብቶኛል። ስለዚህ በፊኒሽንግ ብቻ ነው እኔ በግሌ ፊኒሽንግ፣ በግሌ ነው ቤቱን የጀመርነው። እዛው እየኖርን ነው፣ እዛው በምንኖርበት ጀምረናል ጀምረነው ጣራና ግርግዳው ቆሞ ጭቃ ብቻ ተመርጎ ነው እኔ ወደ ሳዑዲ የመጣሁት። ከዛ እኔ ሁሉን ይሄ ሲሚንቶ ምናምን ፊኒሽን ግን ጨረስኩኝ። ስለዚህ ቤቱ የጋራሽ ነው ባይዘው፣ ፍርድ ቤትም ስትሄጂ ስትመለሽ፣ ቤቱ የጋራሽ ነው። ምንም የሚጠፋ ተሽጦ ለጋራ ችግር የለውም። አሁን ይኸውላችሁ አሁን ይኸውልሽ፣ አንደኛ አንቺ በስደት እያለሽ አባትሽን አጠሻል፣ የምትወጂውን አባትሽን አጠሻቸዋል። በጣም እናዝናለን። በጣም የሚያስለቅሰው እሱ ነው። ሁለተኛ ደግሞ በዚህ እድሜሽ ወይም ደግሞ ወጣት ነሽ ወንድ ያላደረገውን በባህር ላይ ሄደሽ ነው ለመቀየር በጣም አክብሮት አለን። ባይዘው እንዳንቺ አይነት ጀግና እህቶች ለሌላ እህቶች ማስተማሪያ የሆኑ ዘንድ ነው ያስከተልኩሽ። ይሄ ታሪክ የአንቺ ታሪክ ይታል። ይሄ ታሪክ የሚሊዮን ስደተኞች ኢትዮጵያውያኖች፣ በተለይ የአማራው ታሪክ ነው። እኔ ሁልጊዜ ይናገራሉ አንድ ሰው ወደ ውጭ መሄድ ሲያስብ ሁሉን ነገር አጠናቅቆ ነው መሄድ ያለበት። የማታምኑ ከሆነ ፈተሽ ነው መውጣት ያለብሽ። እዚያው እያለሽ አልተግባባችሁ ማለ ለምንድን እንደሆነ ያንን የምታደርጊ መጀመሪያ እዚያም ሁኔታውን አየሸው። አያቱ ቦታ ላይ ነው የሰራው ምናምን እያለ ነው ስትሄጂ፣ ገንዘብ እንድታመጭ በቃ ሂጅ አለሽ እሱ ያላደረገው